የአማራ ፋኖ ኃይሎች በጎጃም ቀጠና ባደረጉት ተጋድሎ ከፍተኛ ድል መቀዳጀታቸው ተሰምቷል። በጎጃም ከተደረጉት ውጊያዎች መካከል በቲሊልና በደብረሊያ ዙሪያ የተደረጉት ንቅንቆች ተጠቃሾች ሲሆኑም ከሁለት ባስ በላይ ሰራዊት መደምሰስም ታውቋል። መረጃውን በዝርዝር ይዘነዋል ተሰሙታላችሁ። ከሸዋ ቀጠና ታላቅ የምሥራች ተሰምቷል። ይኸውም በአንኮበር ወረዳም አልዩ አምባ ከተማ ላይ ለበርካታ ጊዜያት ማህበረሰቡን ሲያስመርና ወጣቶችን ሲያስረሽን የነበረው ያገዙ ቀንደኛ መሪ በፋኖ እርምጃም ተወስዶበታል የተባለው የአዛዡ ማነት እንዲሁም ሌሎች መረጃዎችን አስባስበን ይዘመጥናል። በቆይታችን በስፋት ታደምጡታላችሁ። ከወሎና ከጎንደርም እንዲሁ ልብን የሚያሞቁ የድል ዜናዎች ተሰምተዋል። አብራችሁ ውስጥ ስትቆዩ ሁሉንም በዝርዝር የምታደምጡ ይሆናል። ሰላም ጥና ስጥልን፣ ክቡራን ቤተሰቦች እንደምንቆያችሁ። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች ወሳኝ መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። አሁን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በፋኖሎች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል የአገዛዝ ኃይል በጎጃም ቀጠና ከፍተኛ ሽንፈት ማስተናገዱንም ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 26 ኮርም የ14ኛ ክፍለ ጦር አካል የሆኑት የቀስት ዳመና ሻለቃ ፋኖዎች በደብረ ኤልያስ ከተማ ዙሪያ በብልጽግና ሠራዊት ላይ እርምጃ ወስደዋልም የተባለው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 26 ኮርም ኩርም የ14ኛ ክፍለ ጦር አካል የሆኑት የቀስት ዳመና ሻለቃ ፋኖዎች የግዳድ ተብሎ በሚጠራ ቦታ ላይ ውጊያ በማድረግ በብልጽግና ሠራዊት ላይ ድልንም ተቀዳጅተዋል። ከቀዳምን ተነስቶ ወደ ደብረ ኤልያስ ወርዳ ለመሻገር ያሰበውን ኃይል ለመቀበል ከደብረ ኤልያስ ከተማ ተነስቶ የመጣውን ጠላት ጀግኖቹ የቅስት ደመና ሻለቃ ፋኖች የግዳር ቀበሌ በመጠበቅ ጥቃት በመፈጸም ስድስት ያገዙ ኃይል ተደምስሶ ሲሆን 11 ያሉ ደግሞ ቀባድ ቁስለኛ ሆኗል። ለምን የተባሉም የመጣው ጠላት ሙትና ቁስለኛውን ተሸክሞ ወደ መጣበት ተመልሷል ሲል መረጃውን ያደረሰን ፋኖ ዘመን ባሳዝነው የቴዎሮስ እዝ 206ኛ ኩር 14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። ይህ በእንዲህ እንዳለም በዚሁ በጎጃም ቀጠና ቴል ላይ ሁለት ባስ ያገዙ የጦር ሰራዊት ጭቃ ሆነዋል ሲሉ የፋኖ ወታደራዊ ምንጮች ገልጸዋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ የጎጃም አገንዶ ክፍጦር በቴል ዘንገና ብርጌድ አማካኝነት ከአዲስ አበባ ወደ ባህርዳር ይንቀሳቀስ በነበረ ያገዙ ከ30 በላይ አዲስ ተመራቂ መከላከያ ሰዎች ላይ በወሰደው የደፍጣ ጥቃት ሁለት ሙሉ ባት የጦር ሰራዊት ከጥቅም ውጭ መደረጉም ተሰምተዋል። ትናንት ህዳር 2 2018 ዓ ም ከቀኑ ውጽ ከቲሊ ከተማ አቅራቢያ በቲሊ ዘንገና ብርጌድ ነበልባሎቹ በተደረገ ተኩስ በብልጽግና የጦር ሠራዊት ላይ ከፍተኛ የሆነ ሰብዓዊና ቁሳዊ ኪሳራ ደርሶበታል ነው የተባሉም። በዚህ ፋኖ በወሰደው እርምጃ ሁለት ባስ ሙሉ ያገዙ የጦር ሰራዊት ከጥቅም ውጭ መደረጉ ሲነገርም ከውስጥ የነበሩ ሙሉ የመከላከያ ሰራዊት አባላትም ሙሉ በሙሉ እስከ ወዳኛው መሰናበታቸው ሰምቷል። አማራ ናምበር ተብሎ በግዳጅ ታፍሶና ሰልጥኖ የሚላከው ያገዘው የጦር ሠራዊት ካሰብ በሳይ ደርስ በነበልባሎቹ የአማራ ፋኖ እየተመታም የአሞራ ቀለብ ሆኖ በየመንገዱም እየቀረ ይገኛል። ጠላት ምንም እንኳን ከቲል ብሩ ያለውን መንገድ ሙሉ በሙሉ አጅቦ ለማሳለፍ ሙከራ ያደረገ ቢሆንም የቲል ዘንገና ብርጌድ ነበልባሎቹ ተሰፎ በመግባት አጃቢሎችን ጨምሮ ሁለት ባስ የጦር ሠራዊት አስወግደውታል። የቲል ዘንገና ብርጌድ ለተታዩ ሁለት ቀናት እያደረገ ባለው ጥቃት ያለምንም ጉዳት የጠላት እንቅስ በመስበር ከፍተኛ ድልን ተቀዳጅቷል። ምን ይበንናለም ይበኔ እንዳለም የትወናብደው ያገዙ ኃይል በመንገድ ያገኘውን ሰው ሁሉ በተኩስ እያባረረም በቅርቡ የተገኘውን ደግሞ ሲረሽን መዋሉን ምንጮች ከስፍራው አድርሰዋል። በትናንትና ዕለት ባደረሰው የንጹሃን ጥቃትም ከአምስቶቹ ሶስቶቹ ሕክምና የገቡ ሲሆን በኋላም ህይወታቸው እንዳለፈ ተነግሯል። ፋኖቹ ከመቱን ንጹሃን የቴል ሕዝብ እንረሽናለን በማለት በይፋ ሲያስፈራሩ የቆዩት የአድማ ብታና ኃይሎችም ትናንትና ዛሬ ጥቃት በተሰነዘበባቸው ቁጥር የንጹሃን ህይወት ሲቀጥፉ መዋላቸው ተረጋግጧል። ስለሆነም መሸነፉን ያረጋግጠውና መጠጊያ ያጣው ያገዙ የጦር ሠራዊት ህዝብን ይዞ የመውደቅ ዓላማ ስላለው ተኩስ በተከፈተበት አጋጣሚ ህዝቡ ራሱን እንዲጠብቅ እያልን የወጣለትን የሉና ትግል ከግብ ሳናደርስ የማናፈገፍግ የቁርጥ ቀን ልጆች ነንና ጥቃቱን አጠናክረን የጠላትና አከርካሪም እየለየን በመምታት የምንቀጥል ይሆናል ሲል የፋኖ ኃይሎቹም ተናግረዋል። በሌላ በኩል ከሸዋ ቀጠና አንኮበር ወረዳ አልዩ አምባ ከተማ ያገዙ ቀንደኛ መሪም በሆነ ሚልሻ ላይ እርምጃ መውሰዱን ፋኖ አስታውቋል። ትናንት ህዳር 2 ቀን 2018 ዓ.ም በሸዋ ጠቅላይ ግዛት በተኩለት አውራጃም አንኮበር ወረዳ አልዩ አምባ ከተማ ያገዙት ኃይል የሆኑት የመከላከያ የአድማ ብታንና የሚሻይሎች በሸዋ ጠቅላይ ግዛት ህዝብ መሐመድ ቢወሬ ጎር በጣይቱ ክፍለ ጦር ሰርጅካል ቡድን እርምጃ ተወስዶባቸዋል ሲሉ የፋኖ ምንጮች ገልጸዋል። በዚሁ ጊያ ብልጽግና የሰጠውን ስልጣን ተጠቅሞ ልጃገረዶችና የአባወራ ሚስቶችን ሲደፍርናም ለመከላከያ ሲያስደፍር እንዲሁም በከተማው ያሉ ንጹሐን ወጣቶችን ፋኖ ናቸው፣ የፋኖ ደጋፊ ናቸው በማለት አግቶ ገንዘብ በመቀበል ሲያስመር የነበር እንዲሁም የስልጣን እርከኑ ከፍ እንዲልለትና ጥሩ ደሞዝ እንዲከፈለውን ንጹሃን ወጣቶችን ለመከላከያ ሰራዊት አሳልፎ በመስጠት ሲያስረሽ ነበር የተባለውን የብልጽግና ታማኝ አገልጋይ አቶ መንገሻ ተሾመን ጨምሮ በርካታ የሚሊሻና የመከላከያ ኃይሎች ተደምስሰዋል። እርምጃው የተወሰደው በቀጠናው በሚንቀሳቀሰው በጣይቱ ክፍለ ጦር እንደሆነም ተረጋግጧል። ይህ በእንዲህ እንዳለም በሰሜን ወሎ ዞን ላስታ ወረዳና አካባቢው ስላለው የጸጥታ ሁኔታ ከመከላከያ ሰራዊት የሐሰት መግለጫ ወጥቷል። የመከላከያ ሰራዊት በሰጠው መግለጫም በታጣቂ ሙንዶ ላይ የበላይነትን አግኝቻለሁ ሲል በሐሰት ፕሮፓጋንዳ ሲነዛም፣ የፋኖ ኃይሎች በበኩላቸው መሬት ላይ ያለውን ሀቅ ከህዝብ ጋር እየሰራ ነው የሚል መግለጫው አውጥተዋል። መከላከያ ሰራዊቱ በሰጠው የፕሮፓጋንዳ መግለጫም የፋኖ ቡድን ተደምሷል የሚል ሲሆን ጨምሮም የብልጽግናው መከላከያ ሰራዊት እንዳስታወቀም በሰሜኑ ወሎ ዞን ላስታ ወረዳ መሽጎ የነበረውን የፋኖ ቡድን መደምሰስ መቻሉን ገልጿል። የሰንት ክፍለ ጦር ምክትል አዛዥ ሻለቃ አብዲ መሐመድ በቡድኑ ላይ ቁሳዊናም ሰብዓዊ ኪሳራ ማድረሱንም ተናግሯል። ሻለቃ አብዲ አክሎም ታጣቂዎቹ ዘርፎ ሲጠቀሙበት የነበረ ተሽከርካሪ ሞተር ሳይክል፣ እንዲሁም የተለያዩ መሳሪያዎችና የሕክምና ቁሳቁሶችን በቁጥጥር ስር መዋላቸውን በሐሰት አስታውቀዋል። ይህን መረጃ በማጠናከርም የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባዕታ ሰራዊቱ የሰላም አማራጮችን አንቀበልም ባሉ የሸኔና የፋኖ ኃይሎች ላይ እርምጃ እየወሰደ መሆኑን ገልጿል። ጄኔራሉ እነዚህ ኃይሎች የውስጥ ቅጥረኛ ባንዶችና የውጭ ታሪካዊ ጠላቶችን ሴራም አስፈጻሚዎች ናቸው ሲልም በሐሰት የህዝብ ማደናገሪያ መግለጫውን ሰጥቷል። የፋኖ ኃይሎች በበኩላቸው መሬት ላይ ያለውን ነባራዊ ሁኔታ በሚያስረዳ መልኩ መግለጫ እየሰጡ ሲሆን ህዝቡ ነጻነቱን አግኝቷል ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቅጥና ለአሳ ጀነራል አሳምነው ጽጌ ኮርም የፋኖ ኃይሎች በተቆጣጠሯቸው ላስታ ወረዳ ቀበሌዎች ከህዝብ ጋር ውይይቶች ማድረጋቸውንም ገልጿል። የክፍለ ጦሩ ቃል አቀባይ በሆነው ፋኖ የጸዱ አማር እንዳለው አመራሮቹ ከብል ባላ ገጠሩ የወልደ ንጉስ ህዝቦች ጋር ጥቅም 32018 ዓመት ምረት ውይይት አድርጓል ያለ ሲሆን፣ በዚሁ ውይይት ላይም ህዝቡ በነፃነት ሐሳቡ እንደገለጸ የጠቀሰው መግለጫው ነዋሪዎቹ ፋኖ ከመምጣቱ በፊት ሰብላችን እየወደመ ነበር፣ ሌቦችና ወንበዴዎች በስተው ህዝቡ በስጋት ይኖር ነበር ማለታቸውንም ዘግቧል። አክሎም ነገር ግን ፋኖ ከመጣ ወዲህ ነፃነታችን አግኝተናል፣ ትግሉን እኛም እንደግፋለን፣ ከጎናችሁን በማለት ህዝቡ ድጋፉን መግለጹን አስታውሷል። ከዚህ ጋር ተያይዞ መከላከያ ሰራዊት የሰጠው መግለጫ ሙሉ በሙሉም ሐሰት እና ፕሮፓጋንዳ ለመንዛት ስለመሆኑም ተረጋግጧል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ግጥና የሚል የልጅ ኢያሱ ኮር ራሱን በአዲስ አደረጃጀት በአዲስ ስያሜና በአዲስ የዴል መንፈስ ከከፍተኛ እስከ ዝቅተኛ የአመራር ሪፎርም በማድረግ ብቅ ብሏል። ትግሉና ዘመኑ መዋጀት ለምናደርገው ረጅምና ፈታኝ የትግል ውዞም ትልቅ ስንቅና ጡንቻ እንደሚሆን ግልጽና የማይካድ ሀቅ ነውም ብሏል። የልጅ ኢያሱ ኮር ከፍተኛ የኩራ አመራርን ጨምሮም በውስጡ የሚገኙትን ራምቦ ክፍለ ጦር፣ ቤተ አማራ ክፍለ ጦር፣ ራስ አለይ ክፍለ ጦር፣ የጁ ክፍለ ጦር ከሻለቃ መሪ በላይ ያሉ አመራሮችን ትግሉ በሚፈልገው ደረጃ በጥልቀት በማወያየትና በመገምገም ችግሮች ነቅሶ በማውጣትና ለችግሮችም የመፍትሄ አቅጣጫ በማስቀመጥ ጉባኤው በሰላም ተጠናቋል። የተባሉም የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለረፋድ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሊት ዜናዎች፣ እንዲሁም ጥቋሙ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።